አስፈላጊ ነው፣ ሙሉ ነው። አክብሬ እኮ ነው እያወራሁት እኔ ደሞ እያልኩ ያለሁት ነገር ነው። ዝም ብለው ይችላል። ታላቅ ነው ቦታ እንዳለው እና እንደሌለው ላይ ለይታችሁ ታውቃላችሁ። እ ሰምታችኋል በወንድሙ በታላቅ ወንድሞ ፊት ምን እንዳለ ሰምታችኋል። እንድትሰሙ ነው ጥላቻችሁ እንዲቀንስላችሁ ሰላም እስኪወርድ ድረስ የምታረጉትን አጀንዳ እንድትቀይሩ ብዬ ነው እንጂ ወድጄ አይደለም። የኋላ ቪዲዮ እየቆራረጥኩ ማመጣላችሁ ማለት ነው። ስነ ምግባሩ እንድታዩት ነው። አንዳንዴ ስነ ምግባሩ የተረሳችሁ ሰዎች አላችሁ። ልክ ለመሳደብ የምትሮጡ ሰዎች አላችሁና ለዛብዬ ነው። ሃይሚም ደግሞ ምን አይነት ነጸብራቅ እንደምታሳይ እንደዚህ የአይነት ቪዲዮ ሲሰራ እንድታቁት ስለፈለኩኝ ነው ዛሬ የመጣሁት። ግን ለቃልዬ አንድ አስረግጬም መነግራት ነገር አለኝ ማለት ነው። መረጃ ደርሶኛል። ገብርኤል አባሽ ተርትርሽ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች የጨረቃ ፋሚሊ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው በእኔ ጋር እንግዲህ ሀይኖ ይገባኛል፣ ጭቅጭቅ በስቷል። እናንተ በሌላ ነገር ስትጨናነቁ፣ እኛ በእንደዚህ አይነት ነገር መስራት መመላለሱ አስፈላጊ አይደለም። እኔ ግን ፈልጌው አይደለም፣ ይሄን ነገር ይሄን ቪዲዮ ምሰራው ፈልጌው አይደለም። እኔ ታቁኛላችሁ፣ ምክንያቱም እኔ ንቄ ትቻታለሁ፣ ቃል የምትባል ልጅ ማለት ነው ማለት ትቻታለሁ። እኔ ግን ዝም ብላ ተቆሰቁሰኛ ላይ ፎቶ ትዘቀዝቃ ላይ ፎቶ የሆነ ነገር ታደርጋለች ና እኔ ለዛ ብዬ ነው ምሰራው እና ደግሞ እንደገና አመለካከቷ እንድትስተካከል። እንደምታውቁት ሁለት ቻናል ነው ያላት፣ በአንደኛው ቻናሏ የብሩክን ስም ትዘረጥጣለች። በአንደኛው ቻናሏ ደግሞ የብሩክን ስም ታሞግሳለች። እዚህ ጋር ጥሩ ሰው ትባላለች፣ እዛ ጋር ጥሩ ሰው ትባላለች። ወጣም ወረደም ማለት ነው የኔና የሷ እንዲህ መፋጀት ምንም አይነት ለውጥ እንደማያመጣ አውቃለሁኝ። ቤተሰቦች ማለት ነው እንዳይደብራችሁ። ምክንያቱም እኔ ባለፈው ይቅርታ ጠይቂያት ዝም ስላት ማለት ነው በቃ አሸነፍኳት አሸነፍኳት። በቃ ይቅርታ ስጠየኳት አለች። እኔ ግን ይቅርታ የጠየቁት እኔ ለተመልካች ክብር ስላለኝ ነው፣ ሌላ ነገር አይደለም። እማታቆም ከሆነ እኔ ማላቆም እሄድብሻለሁ። እኔ ያለችበት ድረስ ባገኛት ማለት ነው ፈጣሪ፣ ልክ እንደምንቴ ምንቴ ውሸት ነዋ የተፈነከተው። እኔ የምሬን ዛሬ ታምሌ ላይ እንዳረኩት ማለት ነው። በአንድ ቢላ ነበር ምገላግላት ማለት ነው ባገኛት በጣም ነው የምታናድረኝ፣ የምትናገረው ነገር። እኔ ትቻት በቃ ትቻት። ለምን ስርዓት እንደማትይዝ አላቅም። ኢንስታግራም ላይ ላይክ ይደረጋል። ኢንስታግራም ላይ ላይክ ያረጋል። ብሩኬ ሴቶችን ይቀርባል። ሀይሚ ላይክ አታረግም፣ ላይክ አታረግም፣ ሃይሚ ታረጋለች። እዚ ጋ እያንዳንዷን ይዤላችሁ መጥቻለሁ። በዚህ አጋጣሚ ኢንስታግራሞች ይህን ፎቶአችሁን ካያችሁ እንዳይደብራችሁ፣ ቅር እንዳይላችሁ፣ ምክንያቱም እኔ ሰው እንዴት ላይክ አያደርግም ቆይ ላይክ ማድረግ መውደድ ነው ማለት ነው ማለት የተመቻችሁን ነገር ላይክ ማድረግ በኢንስታግራምም በፌስቡክም በተለያየ ላይክ ቢደረግ ምኑ ነው ምኑ ነው ለሃይሚ አሁን እንትን የሚለው ለሞራሏ ተጨነቅላት ለሞራሏ ሁላችሁም ለሞራሏ ለሞራሏ ስላላችሁ ይሄ ሰው ምን እንዲያደርጋችሁ ነው የምትፈልጉት እኔ እኮ ያልገባኝ ነገር ምንድን ነው የምትፈልጉት ጥያቄው መልስ ያልሆንልኝ ነገር ምንድን ነው ከሱ የምትፈልጉት ነገር ምንድን ነው? ሴት ልጅና ስሜቷን አዳምጥላት። እንደዛ አዝሏት እየዞረ እናንተ ምንድን ነው የምትፈልጉት? እኔ ያልገባኝ ነገር ይሄ ብቻ ነው። ቤተሰቦች ምን እንደሆናል አላቅም እንዴ። እሷ ኮ ክብር አጎደልክብኝ አይደለም ጥያቄዋ ሀይሚ፣ ማለት ነው ብሩኬ፣ ክብር አጎለህብኛል ወይም ደግሞ ፍቅሬ ነስተኛል አይደለም ጥያቄዋ። ጥያቄዋ አንድ የደበቀ ነገር አለ፣ እሱን ነገር እኔ ከምነግር በፊት አንተ አውጣ ነው እያለች ያለችው። እሱ ደግሞ ምን እንደሆነ ጥያቄው አልገባውም አላወቀም ቃሊ ምን ትላለች በለዋ ላይ የምታደርገውን ነገር አቁም አንተ እሷ ነች እዚህ ያደረሰች ምን ምን አርጋ ነው እሷ እዚህ ያደረሰችው ምን አዝላ ነው ተሸክማ ነው አዝላ ነው ተሸክማ ነው ምን ብላ ነው እዚህ ያደረሰችው ሁለቱም እኩል ሰርታው ታሳድበው ነው እዚህ የደረሱት ደግሞ ሀይሚ ክብር ስላላት ነው ብፍ ብፍ ብሩኬ ጥንቅቅ አድርጎ ባይዛት ኖሮ ማለት ነው። ሀይሚ ከብዙ ሰው ጋር ትሰራለች ቪዲዮ። ይሄ የታወቀ ነው። አንድ ሰው ቪዲዮ ሰራና ክብሩ ይወርዳል ማለት አይደለም። አንድ ሰው ከአንድ ወንድ ልጅ ጋር፣ አንድ ወንድ ልጅ ከሌላ ሴት ጋር ታየ ማለት የሆነ ሌላ ዘልዛላ ነገር እያደረገ ነው ማለት አይቻልም። አብርሃምን አታዩትም? ትናንትና ገዝተዋት ይዞ ገባ ከዛ ሴት ጋር ግን ምንም ነገር የለውም። ስለዚህ ያ ማለት አይደለም። ሀይሚ በመጀመሪያ አሁን ያደገችው ልጅ ናት። ሁለተኛ ነገር ቤተሰብ ጋር አባቷ ጋር ያለችው አባት አለ። ምንም ቢሆን ምን አባቱ አለ በሕይወት። ስለዚህ እናንተ አባት እያለ እንዴት ነው የወረደ ቪዲዮ ምናምን የምሰራው? ወደ የቱብ ቻናል መጣች፣ አንድ ቪዲዮ ጫነች፣ ከዛ ብሩክን አገኘች። ብሩኬ ደግሞ ከጓደኞቹ ጋር ነበር። ብሩኬም ገና ልጅ ነበር፣ አላደገም ነበር እንደዚህ እንዳሆን። በቃ ተገናኙ፣ በልጅነት ተገናኙ። እዚህ ደረጃ ደረሱ። ምንድን ነው አስከብራ እዚህ ያደረሰችው፣ አስከብራ እሷነች እንዲህ ያደረገችው ምንድን ነው? እሷ በእሷ ትንፋሽኑ እንደሚተነፍሰው በእሷ ትንፋሽኑ እንደሚኖረው ሀይሚ ኦክስጅን መሰለቻችሁ፣ እንዲህ ለሀይሚ ምንም። እሱም የስራ እድሏን እስከ ክብሯ ካፈታላት እሷም አደገች እሱም አደገ። ምንም እዚህ ጋር የስራ ልዩነት የላቸውም፣ እኩል ነው የሰሩት። ሀይሚን ፕራንክ ስታደረግ እሱም ፕራንክ ያደርጋል። እየበላችሁት ስጋውን እየበላችሁት እንደውም ማለት ነው። ስለዚህ ስለዚህ ቃል ተብዩዋ ማለት ነው። ኢንስታግራም ላይክ አረገ ብለሽ ፖስት ፖሰተ ብለሽ አፍሽን ባት ከፍች ምን አለበት? ምን አለበት ደግሞ መረጃ ደርሶኛል እያልሽ አንቺን ብሎ መረጃ። አሁን ለአንቺ የሚሰጥ ሰው መረጃ ማን ነው? ማን ነው ለአንቺ መረጃ የሚሰጥሽ ለአንቺ ወይኒ ወይኔ ደግሞ ወተሽ እንኳን በስርዓት እንኳን ምን እንደሆነ መረጃ ታስተላልፊ። አንችና ትናንትና ፊቱን አዙሮ የሰራው ልጅ እንዳውም የተመካከራችሁ ብሩክ ላይ የሆነ የዶለትሹ ነገር አለ ብዬ ነው እኔ ያሰብኩት። ሳስበው እኔ ቃል ማለት ነው ብር ተከፍላ የምትሰራ ይመስለኝ ለብሩክ ማለት ነው ብሩክን የሆነ ነገር ለማድረግ ብር ተከፍላ መሰራ ሁላ ይመስለኛ አንዳንዴ ሳስበው። ለምን ዝም ብላችሁ ቪዲዋን እዩት። በቃ ሁሌም ብሩክ እንቅ አርጋ ይዛ ነው። እኔ ሀይሚን ትላላችሁ። እኔ ግን ሀይሚ በሰራችሁ ቪዲዮ ነው እንጂ የምናገረው። እኔ ተንኮላ አንድ ቀን ለሀይሚ አስቤም ቪዲዮ ሰርቼም አላቅ። ብዙዎቻችሁ ደግሞ ሚሚ ወዳጅ ሚ ወዳጅ የሀይሚ ወዳጅ ብትሆንማ እንዲህ አታረግም ነበረ። እንዲህ አታረግም ነበር። ምክንያቱም ብሩክ እንደምትወደው ታቃለች። እስከ ጥግ ድረስ ብታጣው ምን እንደምትሆን ታቃለች አይደል እንዴ? ስለዚህ ያንን እያወቀች ለሁለቱ አንድ የሚያደርግ ቪዲዮ አንድ ቪዲዮ ሰርታ አታውቅም። አሁ ብሩኬ የዋህ ነው። ኦኬ፣ በየዋህነት ብዙ ነገር ሊሆን ይችላል። ግን ደግሞ ምን የሚያስወቅስ ነገር አለ? ልጅቷን በስሜቷ ላይ በሞራሏ ላይ አትረማመድ ወይ? እንደ ብሩኬ ሴት የሚያከብር ወንድ አለ አምጡ፣ ሲ ካላችሁ አምጡ። በጥፊ እየገጠመ የሚያስቀምጣችሁ ነው የምትፈልጉት እናንተ፣ ሴቶች ማለት ነው። ክብር ክብር የሚባል ነገር አይወድላችሁም። ምን ልንገርሽ ስለማከብረሽ ነው ብሏል እሱ ራሱ ማለት ነው። እና በጣም የምታሳፍሩ የምታሳፍሪ ቃልዬ ማለት ነው። በጣም ታሳፍሪ ያለሽ ከነ በጎችሽ ማለት ነው። በጣም በጣም ታለቀልቅ ያለሽ በቃ በሁለት ቻናል ቻናል ሁለት ቻናል መኖር እኳ አይደለም ትርጉም፣ ቁም ነገር መስራት ነው። ቁም ነገር መስራት በዚህ ልክ በቃ እንዴ ረ ረሽ የሚባል ነገር አለ ቃል ምን ሆነሽ ነው የምትሸለጠለጭ? ምን ሆነሽ ነው እንደዚህ አበዛሹ? በጣም መጠን አለፍሽ እኮ እንዴ! ሰው መውደድም ቢሆን ሰው ማድነቅም ቢሆን እኮ የፈለገ ነገር ሀይሚና ድንቅያት አታድንቅያት አይደለም። ይሄን ጥያቄ የምታወሪው ወሬ ቫሊው ይኑረው የምታወሪው ወሬ የሆነ ገደብ ይኑርሽ። በቃ ምን ያክል ብር ነው የተከፈለሽ አንቺ ምን ያክል ብር እንዴ! ሰው ሜሴጅ ደርሶኛል እኔ ሃይላይት ሃይላይቱን ያወራውት አርባክሽ መሴስ ትደርስ ሃይሜ አንቺ ጋር ስክሪንሻት አርጋ ለካልሻለች እ እኔ ከምናገረው ነገር ጋር ግሽ ማጣከሽ የምትናገሬው ነገር እኔ ይሄን ነገር ትናንትና እናታናገረው ነበረ ወይ፣ የሆነች ልጅ ጋር አብሮሽ ቡና ሲሉ ፎቶ አንስተውታል፣ የነሱ ሴት የሆነች ወይ ደግሞ የሆነ ስልክ አስደውለውበታል፣ እሱ ጋር አስወርቶታል አውርቷል ብሩክ፣ ያንን ነገር ይዘውበት ይሆናል። ከዛ ይሄንን ቪዲዮ የሰሩና መጨረሻ ላይ እኛ በቃ ፍቅራችሁን ለማየት ነው ይቅርታ አድርጉልን ብለው ይታረቃሉ፣ ብያችኋለሁ። ዛሬ ራሱ ያገምጨራ የሆነ ሰውዬ ማለት ነው ቲክቶክ ላይ ገምጭር ገምጭር ሲል አይቼዋለሁ። ትናንት ቪዲዮ የሰራው ማለት ነው በቃ የሆነ ወዘናው ምጥጥ ያለ እንደው። ስለዚህ ብሩክ የደረሰበት ደረጃ ለመድረስ አይኖ ብዙ ጠላት እንዳለ ይሄ የታወቀ ነው በፊትም በፊትም ማለት ነው። ግን እነሱ ደግሞ እግዚአብሔር አይጠላቸውም። እግዚአብሔር አለ፣ እግዚአብሔር አለ። እኛ ደግሞ እያንዳንዷን ነገር በገባን ልክ ስንናገር ሳይሆን የቀረ የለም ይሆናል። እያንዳንዱ ነገር እነዚህ ይሄ ልጅ አሁን የመጣበትን መንገድ እርግጠኛ ነኝ ታያላችሁ። አሁን ከዚህ ልጅ ጋር ወይ ተጻጽፏል ይላል ወይ ከዚህ ልጅ ጋር አይቻታለሁ፣ አይቸዋለሁ ብሎ ለሃይሚ የሆነ የላከው ነገር አለ። ለዛ ነው። ምንም ሌላ አዲስ ነገር የለም እና አንድ ቀን ደግሞ ላስታርቅ ብሎ ከፍቶ ቻናል ካሜራ ከፍቶ እንደውም ስምረትም አለች ብሩኬን የጠሩት እሱ ራሱ አለበት ቤተሰብ ልንገራችሁ ይሄ ትናንትናው ብቻ ሳይሆን እሱ ራሱ አለበት ራሱ አለበት እሱ የሁለት ሰው ቻናል ነው የከፈቱት ስለዚህ እናንተ ማድረግ ያለባችሁ ይሄ የኢንስታግራም ላይክ አደረገ እንዲሆነ ሃይሚሞራል ላይ ተጫወተ ብሩክ የምትሉትን ትታችሁ ለእነዛ ሰዎች የሚገባቸውን የጨረቃ ፋሚሊ ምን እንደሆናችሁ አሳዩ። እንደዚህ እቺ ቃልዬ የምትለውን ነገር አትስሙት፣ አትስሟት። ቃልዬ የምትለውን አትስሙ። ማድረግ ያለባቸው የጨረቃ ፋሚሊዎች የገባውን ጠላት ፈንግላችሁ መጣል ብቻ። ያ ነው የሚጠበቅባቸው። እኛ ከአንድ ዓመት በላይ አብረናቸው ኖረናል። የእኛ ጠላትነት ምንም አያረጋችሁም። ምንም ምንም። ሀይሚና ብሩኪ ውስጥ ምን ምን እንዳለ ማንም ሰው ያውቃል። ሊነገር አይገባም። ቃልዬ ዝም ብለሽ አታሽቃብጪ፣ አታሽቃብጪ ከራስሽ ጋር ሁኚ ከቻልሽ፣ ከቻልሽ ማለት ነው። እኔና አንቺ እንገናኝ፣ በውስጥ ኢንቦክስ አርጌ ሊንቁጥርሽ ደውልልሽ፣ ዱባይ ነው ያለሽው እንገናኝ። የምሬ ነው። በቃ ማለት በጥብጬ፣ ወይ ወይ በበሬ ወይ በሆነ ነገር ላጠጣሽ፣ እንዲገባሽ ማለት ነው፣ ካላረፍሽ ማለት ነው። ከዚህ ውጪ ምንም ነገር ምለውን ነገር የለኝም። እኔ ቃልዬ ቪዲዮ ባሰሪብኝ በጣም በጣም በጣም ደስ ይለኛል። በቃ በጣም እኔ በአንቺ ሀሳብ ባልሰጥ በጣም ደስ ይለኛል። እውነት ቃልዬ እንዲህ አለች ብዬ መምጣት በጣም አስጠልቶኛል። ዝም ምስልሽ ደግሞ የምትናገሪው ነገር በጣም ያስጠላል፣ ያናድዳል ቤተሰቦች። ለማንኛውም እንፋለማለን። አንቺን በማገኝሽ መንገድ አገኝሻለሁ፣ ግን ሳገኝሽ ምን እንደማድረግሽ አንችን አያርገኝ። ታያለሽ፣ እንዲህ ፎክሬማ ከቀረው ታያለሽ። ያለሽበትም ቦታ ብቻ በሆነ መንገድ እንደማገኘው እርግጠኛ ነኝ። አሉ ደግሞ አብረውሽ እንደዚህ ከስርሽ ብሩኬ እንዲበዩ እንዲበዩ የሚሉሽ እዛ አብረሻቸው ከመሰሪው ከጎረቤቶችሽ ጎን ያሉትን ታቂያቸዋለሽ። ስልክሽ ብቻ ይግባ። ከዛ በኋላ እንዴት ብዬ እንደማገኝሽ እኔ ያውቃለሁ እኔ ያውቃለሁ። ዛን ጊዜ እንነጋገራለን። የምታወሪውን ወሬ እዛኔ እናውቃለን። እና የኔ ውድ ቤተሰቦች እኔ የምሰራው ቪዲዮ ስላናደደኝ ነው። እኔ ይሄን ቪዲዮ መስራት ፈልጌ አይደለም። የምሬን ስላችሁ ማለት ብዙ ደስ የሚለው ሰው አለ። ብሩክን እንደዚህ ስትናገር አይኖ እኔ ተስራ መስራቱን መናገር አይደለም፣ የሆነ ያልሆነ ነገር ማውራቷ። እዚህ ጋር ጥሩ ነገር ታወራለች፣ እዛ ጋር መጥፎ ነገር። ለምን በአንድ አፍ ሁለት ምላስ? ምንድን ነው ሁለት ቻናል አለኝና ሁለት ምላስ ይኖረኛል እንዴ? አይደረግም። እ አንድ ፍርድ በቂ ነው። እና ሰው ላይክ ስላረገ ሰው የሆነ እንደዚህ ሼር ስላደረገ ያፈቅራል እያላችሁ አፋችሁን አትክፈቱ። እያንዳንዳችሁ እኔ ጋር ምንም የምታመጡት ለውጥ የለም። ያንችን ታን ቻናል ማባላ ቀጥል ያልሽ ልጅ እንኳን አይደለም ቻናሌን እኔ ነው ራሱ እኔ ነው አቃጠኝ አቃጥልሻለሁ። የዛን ጊዜ እንተያያለን። በዛን ሰዓት ማለት ነው፣ ቤተሰቦች እንግዲህ በጣም ይቅርታ። እግዚአብሔር የብሩክና ሃሚን ሰላም ይመልስልን። እኔ ክፉ ደግ መነጋገር አልፈልግም። አሁን ላይ ስለ ሀገራችን የምናስብበት ጊዜ ነው፣ የምንጸልይበት ጊዜ ነው። እውነት እሱ ግራ ሳያጋባን ቀርቶ ሳይሆን እዚህ ጋር ያለው ነገር ደግሞ ስታዩት በቃ ልለፈው ስትሉ የሆነ የማታልፉት ነገር አለ እና እኔ እንደዛ ስለሆነብኝ ነው እንጂ እኔ ይሄን ቪዲዮ መስራት በፍጹም እኔ አልፈለኩም። እግዚአብሔርን በጣም እየደበረኝ ነው የሰራሁት። ግን ደግሞ ዝም ስትሉ ደግሞ ምንም እንደማያውቅ መስላችሁ እንደ ጥፋተኛ መስላችሁ ስታስረግጠኝ በእሷ በጎች ዝም አልላትም። ልክ ልኳ ነው የምነግራት። አንድ የመጣሁበት ፓርት እሱ ነው። ሁለተኛ ነገር ደግሞ ኢንስታግራም ላይ ብሩኬ ሴቶችን ላይክ ያደርጋል። ሀይሚ በዛን የተጣላቸው ላላቸው ሰዎች ማንም ሰው ላይክ ያደርጋል። ማንም ሰው ማለት ነው። ሰው እሱ አይደለም እሱ ያጣላቸው ነገር ያጣላቸው ፓርት፣ በቃ ያ ልጁ የማይሆን ነገር ተጻጽፏል። በቃ በዛ ነው አሁን እዚህ ጋር ይህንን ያለችውን ትክክል ብላ ቃሌ። ከዛ በኋላ በሌላኛው ቻናሏ ደግሞ አንተ ማን ስለ ሆንክ ነው የምጽፈው ያየቻት መስልም ሲጻፈው እኮ ያየት ትመስላለች። ማን ስለሆን ግን ነው የምትጽፈው በልጅቷ ሞራል ላይ የምትረማምረው ብላ በዛኛው ቻናል ሰርታለች። ለምን እንደዛ ትላለች? ለምንድን ነው ለጠላት አሳልፋ መሰጠው መቻየች? ቴክስቱ ምን ይሁን መቻየች? እሱ ራሱ ፊቱን አዙሮ አይደል እንዴ ትናንትና ለእኛ ሲናገር የነበረው። መቼም ማን እንደሆነ መች ታወቀ? ምንቴ ይሁን ሌላ ሰው ይሁን የምናውቀው ነገር የለም አይደል እንዴ? ስለዚህ ብሩኬ ላይ ፈርዳ ዝፍ አርጋ እንደተፈጠረ ቴክስት ተደርጎ በቴክስት እንደተጣሉ እንዴት እንደዛ ብላ ታወራለች። ለምንድን ነው ለሱ ለጠላት አሳልፋ የምትሰጠው? ምን አደረገ ይሄ ልጅ? በዛ ምክንያት ነው እኔ መልስ ልሰጥ የመጣሁት። የኔ ውድ ቤተሰቦች እንዳይደብራችሁ በጣም ይቅርታ አድርጉልኝ። አመሰግናለሁ ባይ